ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን? የቅዳሜ እንግዳ ሰዓታችን ላይ ተገናኘን። የዛሬ እንግዳችን ደራሲ ሕይወት እምሻው ናት። ከሰሞኑን ዥዋ ዥዌ የተሰኘው መጽሐፏ ለንባብ በቅቷል። ስለዚህ እሱን መነሻ አድርገን ጋብዘናታል። ከሷ ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛቸዋለን። ሕይወት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አመሰግናለሁ ስለመጣሽ። ነኝ ማመስገን ያለብኝ ስለጋበዝሽኝ። ዥዋ ዥዌን ሰጠሽም አነበብኩት በጣም ጥሩ ጥሩ ሀሳቦች እና ብዙ ነገር ልትነግሪን የፈለግሽ በሚመስል መንገድ ብዙ ሀሳቦች ተካትሮ እኔ ያገኘው አንቺ ምን መናገር ፈልገሻል እዚህ መጽሐፍ ውስጥ እንግዲህ ከርእሱ ብጀምር እንደ ጠቀሹ የመጽሐፉ ስም ዥዋ ዥዌ ነው ከታች ግን ተጨማሪ ንዑስ ርእስ እንበላት አለች ዘመን ማስታወሻ ታሪኮች ትላለች እና ዘመኑን ነው መጽሐፍ የፈለግኩት ዘመኑን ስል አሁን እያል። ተመላለስንበት ያለውን ዘመን ነውና ይሄንን ዘመን በመደበኛ ኢትዮጵያውያን ሕይወት ውስጥ ገብቼ እንዴት እያለፈ ነው፣ እንዴት እያደረገን ነው፣ ምን እየተሰማን ነው፣ ምን አስለቀሰን፣ ምን አስደሰተን፣ ምን አስከፋን፣ ምን አሳቀን። ከዛም ደግሞ ምናልባት የምናፍርባቸው እንደ ኢትዮጵያዊ የሚያሳፍሩን ልንሸማቀቅባቸው የሚገቡ ታሪኮች አሉ፣ ልንኮራባቸውና ልንደሰትባቸው የምንፈልግባቸውና ምንችልባቸው ታሪኮች አሉ። ሁሉንም ወደዚህ ወደዛ፣ አንዴ ወደዚህ አንዴ ወደዛ እየሄድኩኝ በዥዋ ዥዌ መልኩ ለመናገር የፈለኩበት ታሪክ ነው፣ መጽሐፍ ነው። በቅርጽ ደረጃም አጫጭር ታሪኮች አሉት፣ ትንሽ ዘለግ ያሉ አሉት፣ በጣም አጭርም አለው። በቅርጽ ደረጃ ትንሽ ለየት ያሉ ነገሮችን አሉ ሞከክርሽበት። እውነት ነው እንግዲህ፣ ስድስተኛ መጽሐፌ እንደመሆኑ ሁል ጊዜ አዲስ መጽሐፍ ሳወጣ አዲስ ነገር መጨመር እፈልጋለሁ። እዚህኛው ላይ እንግዲህ አሁን እኔ መጽሐፍ አዘጋጅቼ ሳሳተም 11 ዓመት ሞላኝ። የመጀመሪያ መጽሐፌ ባርቾ ከታተመ 11 ዓመት ሆኖታል፣ 2007። ስለዚህ በ11 ዓመት ጉዞ ውስጥ ደግሞ አዳዲስ ነገሮችን ማስተዋወቅና ማሞከር ፈልጋለሁ እኔም እንደ ጸሐፊ ለአንባቢዎቼ ደግሞ ምናልባት በአማርኛ ስነ ጽሑፍ ውስጥ ብዙ ጊዜ ጎልተው የማይታዩ የታሪክ አነጋገር ቅርጾችን ማምጣት ፈልጋለሁና፣ እንደጠቀሹ አንደኛው የሞከርኩት ነገር እጅግ አጭር የሆኑ ታሪኮችን ፈረንጆቹ ማይክሮ ፊክሽን ሲሏቸዋል። ትዊተር ፊክሽንም ይሉታል። ደቃቃ ልቦለድ እንበለው። በጣም ትንንሽ ናቸው። በጣም አጭሩ እንደተመለከትሹ ወደ ሶስት መስመር የሚሆን ግን ሙሉ ታሪክ ነው፣ ለእኔ ሙሉ ታሪክ ነው። እንግዲህ ያንችን አስተያየት መስማት ፈልጋለሁ። ሰባት መስመር፣ ግማሽ ገጽ እንደዚህ ሆኖ አሉ። ከዛ ደግሞ በመደበኛ የአጭር ትረካዎች ውስጥ የሚካተት ቅርጽ ያላቸውና ገጻቸው ሁለት ሶስት አራት የሆነ ከዛም ደግሞ ዘለግ ያሉም አሉ ከዛ በተጨማሪ ከማሳጠርና ከማስረዘም በተጨማሪም በአዲስ መልኩ ታሪክን ለመናገር የሞከርኳቸው ቅርሶች አሉ። ስለ እሱ በኋላ መጫወት እንችላለን። ልክ ነው። አመጽን እናንብበት። ደስ ይለኛል። አመጽ በነጭ ጠመኔ የሚጻፍ የተቃውሞ መልእክቶችን ለማስቆም የከተማዋ አስተዳደር እያንዳንዱን ግድግዳና አጥር ነጭ ቀለም አስቀባ። ይህ በሆነ ማግስት የከሰል ዋጋ በእጥፍ ጨመረ። እንግዲህ አንዱ አጭሮች ነች። በጣም አጭር አጭር ናቸው። እውነት ነው። ከዚህ መጽሐፍ ውስጥ ልተኛበት ስለማላጎድል በሙዚቃው መሀል በሚል ሀለ ሀመርሃ ሆነው የቀረቡ ተያያዥ ታሪኮች ውስጥ መታገስ፣ መቆየት፣ መጠበቅ እና ለጊዜ ለራሱ እድል መስጠት አይነት ስሜቶች አሉበት። በእነዚህ ሶስት ታሪኮች ውስጥ አንቺ እንዴት ያለ መረዳት፣ እንዴት ያለ ልምምድ ነው ያለሽ? ስለዚህ ሀሳብ ሶስቱ የጠቀሻቸው ታሪኮች እራሳቸውን ችለው ቢነበቡ ብቻቸውን መቆም የሚችሉ ታሪኮች ናቸው። ግን የአንዲት ሴት ታሪኮች ናቸው። የአንዲት ወጣት ሴት ታሪኮች ናቸው እና የተኛበት ላይ ልጅቷን የምናገኛት ጥልቅ ጉድጓድ ውስጥ ገብታ ነው። በጣም ከባድ የድባቴ ጉድጓድ ውስጥ፣ የጭንቀት ይሄ ለመኖር ፍላጎት የማጣት ጉድጓድ ውስጥ ዶምንት ላለች የቤት ግድግዳ በየቀኑ እየጠበበ ፊጨጭ ላይ ያደረገኝ የደረሰ ይመስለኛል እስክትል ድረስ ስልክ ቢደወልላት አታነሳ፣ ምንም አይነት የመኖር ፍላጎት የላትም፣ ስራ ሄዳ መስራት አትፈልግም። የምትፈልገው ብቸኛው ነገር መተኛት እንደሆነ ነው ትነግራል። ስለማላጎድል የሚለው ደግሞ ያንን ሁላ ጨለማ ጊዜ አልፋ ወደ ብርሃን ትሄድ ይሆን? እንዴት ትሆናለች ልጅ ብለሽ ስትጠብቂ አይ፣ እዚህ መሆን አልፈልግም መቆየት አልፈልግም ሊሄድ መኖር ትርጉም የለውም ብላ ለቤተሰቦቿ የተዎቹን የመጨረሻ ማስታወሻ ነው እንደ ታሪክ ያቀረብኩ። ሀመር ውሃ ላይ ከእግዜር ስትገናኝ ነው እንግዲህ፣ ያሰበችው ነገር የፈለገችው ነገር አድርጋ ከእግዜር ስትገናኝ ወደ ምናብ እየሄድ ነው መተን ስለማናቅ ማናችንም፣ ከዛ በኋላ እዛ የነበረው ምድልስ ወዴት ወሰዳት የሚለው ነው። ተዋዋለው ለሚያነቡ ሰዎች እንግዲህ በዚህ ማዕቀፍ ውስጥ እንዳልሹ ለነገሮች ጊዜ መስጠት ከእድሜ እና ከብስለት ጋር የሚመጣ ነገር ይመስለኛል። እና ለሁሉ ነገር የምቸኩልበት እድሜ ነበረ። እንደ አንድ ወጣት ሴት ሁሉንም ነገር በአንዴ ማግኘት፣ በአቋራጭ ማግኘት፣ ለምን የፈለግኩት ነገር ዛሬ አልሆነም? ከልጅነት ጀምሮ የጫማ ለምን ዛሬ አልተገዛልኝም ብለሽ ታለቅሻለሽ። እንደዛ አይነት ከዛም ደግሞ ችኮላ የወጣትነት ባህሪ ነው ብዬ አስባለሁ። ይሄ ግንፍል ማለት ቶሎ ቶሎ ግለቱ አለና፣ አዎ ቶሎ ማግኘት ሁሉ ነገር ዛሬ ይደረግልኝ ማለትና አቋራጭ መፈለግ በወጣትነት ያለፍኩበት ነው። ብዙ ወጣቶች የሚያልፉበት ነገር ነው። እንግዲህ ወደ ጉልምስናው ዘመን ስገባ፣ አሁን ባዳለሁበት ስመጣ ደግሞ የመረጋጋትና የመስከን ምክንያቱም ከመኖርም ብዙ ነገር እየተማርኩ መጣው አንዳንዴ የሚቀሩብን ነገሮች የሚቀሩበት ምክንያት እንዳለ ትረጃለሽ እድሜ በሄደ ቁጥርና እንኳንም ቀረብኝ የሚያስብልም ደረጃ አለ ወይም ደግሞ ይሄኛው ጎዳና የተጠረገልኝ ለካ ያኛው ለእኔ ስለማይጠቅም ነው የሚልም ግንዛቤ ላይ ትደርሻለሽ። እንደ እንደዛ እንደዛ እንደ ማንኛውም ሰው ከእድሜና ከሕይወት እየተማርኩኝ እሷ ባለፈችበት ቀጥተኛ መንገድም ባላልፍ መሰንበት ደግ ነገር እንደሆነ ግን በብዙ መልኩ አይቻልም። ተመሳሳይ ጥያቄ ይጠይቀሽ አጠቃላይ ያነበብኳቸው ሀሳቦች ውስጥ ብዙ አይነት አይነቱ ይለያይ፣ ስሙ ይለያይ፣ አተገባበሩ ይለያይ እንጂ ትግል አለ፣ የህይወት ትግል አለ፣ የፍቅር ትግል አለ፣ የትዳር መከዳት ከዛ የሃይማኖት አይመስልም፣ እንደዚህ ሁሉም ቦታ ትግላል። አንች አንቺ የህይወት ትግሎችሽን እንዴት ነው መታለፊያቸው? ፍትጊያ ነው። ብዙ ነገር ሁሉም ነገር የፈለግሽው ሁሉ አይሰጥሽም። እሱ ራሱ ካልተሰጠኝ ብሎ ወደሚገባበት ትግል ያስገባል። ስለዚህ በህይወቴ ምናልባት ብዙ ነገሮችን ልጠቅስ ይችላሉ፣ ግን ስለ ግል ህይወቴ ብዙ ዝርዝር ማውራት አልወድም። ለምንድሮ ያንን ማልወደው ሰዎች ከድርሴቴ ጋር እንዲቀላቅሉት ስለማልፈልግ ነው። ግን ለምሳሌ እንደው አንድ ምሳሌ ብሰጥ ከዩኒቨርሲቲ ተመርቄ በወጣሁበት ጊዜ እኔ መስራት የምፈልገው ስራ ተዘጋቢ መንገዱ የመጀመሪያ ዲግሪ እንደጨረስ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ተማሪ ነበር። ጥሩ ነጥብ ነበረኝ። በምፈልገው አቅጣጫ የመሄድ ነጥቡም ነበረኝ፣ ፍላጎቱም ነበረኝ፣ ጉብዝናውም ነበረኝ። ዲፕሎማት ነበር መሆን የምፈልገው። ምናልባት ዛሬ እዚህ የምመጣበት ምክንያት ዲፕሎማት ሆኜ ሊሆን ይችል ነበረ እና ምናልባት ከአንደኛ ደረጃ ሁለተኛ ደረጃ ትምህርት ቤት ሆኜ ጀምሮ በጣም የምመኘው ሀገሬን በዲፕሎማትነት ማገልገል ነበረ እና ፖለቲካል ሳይንስንም የመረጥኩት ዲፕሎማት እሆናለሁ በሚል ፍላጎት ነበር እና ከብዙ ፍትጊያ ከአባቴ ጋር ተጣልቼ ሕግ ተማሪ ብሎ እሱ ብዙ መንገዶችን አልፌ እዛ ጋር ስደርስ እኔ ልቆጣጠረው በማል ስለው መንገድ ተዘጋ ያ መንገድ። እጅግ በጣም አዝኜ ነበር። ልቤ ተነክቶ ነበረ። ምን እንደማደርግ ግራ ገብቶኝ ነበር። አሁን ይሄ ሁላ ጊዜ አለፈ። ይህን ትምህርት ተማርኩኝ። ፖለቲካል ሳይንስ የተማረ ተማሪ ዲፕሎማት ካልሆነ ምንድን ነው የሚሆነው? ይህ እንግዲህ ከ20 ዓመት በላይ ሆኖታል። እኔ ስመረቅና እንደ ድባቴም ውስጥ የመግባት ነገር ነበረው። ከዛ ግን ተነሳው፣ ኮሌታይን ሰበሰብኩ፣ ባይን ጠረኩኝና ምንድን ነው ማድረግ ያለብኝ የሚቀጥለው ሁለተኛ ምርጫ ይህ ምንድን ነው ብዬ ሳስብ፣ አንድም ወደ እንዳንቺ ምናልባት ጋዜጠኛ የመሆን እድል አለ። ሁለተኛው ደግሞ ከዛ ጋር የተቀራረበው ሌላ አለም አቀፍ ድርጅቶች ውስጥ ተቀጥሮ ሀገሬን በተለየ መልኩ ማገልገል የምችልበት እንግዲህ ፈረንጆቹ የዲቨሎፕመንት ዲፕሎማሲ በሚሉት መልኩ መስራት እንደምችል ወደዛ ደግሞ ትምህርትን ቀይሬ አቅጣጫዬን መቀየር እንደምችል ተረዳሁና ስራ ማፈላለግ ያዝኩ በርትቼ ያ ስራ እስኪገኝ ምክንያቱም ልምድ ስላልነበረኝ መምህርነት ተቀጠርኩኝ ስለዚህ ያኛው በር ሲዘጋ ሌላ በር እንዲንኳኩ እንዲከፈትልኝ ማንኳኳት ጀመርኩኝ። ያልተከፈቱ በጣም ብዙ በሮች ነበሩ። በመምህርነት ጥሩ ነጥብ ስላለኝ መምህር ሆኜ ተቀጠርኩኝ፣ በግል ኮሌጅ ውስጥ። እዛ ሆኜ ባወቅኳቸው ሰዎች አስተምራቸው የነበሩ ሰዎች ብዙዎቹ ዓለም አቀፍ ድርጅቶች ውስጥ የሚሰሩ ትልልቅ ሰዎች ነበሩ፣ ከኔ በእድሜ እጥፍ ገደማ የሚሄዱ እንዲህ አይነት ስራ ፈልጋለሁ ካገኛችሁ ውስጥ ይፈልጉልኝ እያልኩኝ ተገኘ። አሁን እስካለሁበት ደረጃ ድረስ እንግዲህ በተለያዩ ዓለም አቀፍ ድርጅቶች ውስጥ እየሰራሁኝ የመጀመሪያ ቀጥተኛ ህልሜ ባይሳካም በሌላ መልኩ ግን እዛ ጋር ለመድረስ ችያለሁ ብዬ አስባለሁ። እና ይሄ ምናልባት እንደ ምሳሌ ልጠቅስልሽ የምችል ነው። ግን ብዙ በግል ህይወት ውስጥ ደግሞ በጣም ብዙ ነገር ይሆናል። ጥቂት ግን ትንሽ ወደኋላ ልመለስሽ። ከአንቺ ልጅነት ጋር አስተዋወቂ። ከህይወት ልጅነት ጋር የህይወት ልጅነት እንዴት ያለ ነበረ? ልጅነትሽን ንገሪኝ። በጣም መደበኛ ለወሬ የማይበቃ መጥፎም አልነበረም። የተለየ እንደው ለማስተማሪያነትም የሚቀርብ ታሪክ የለኝም። ግን ያደግኩት አዲስ አበባ ውስጥ ነው፣ ሜክሲኮ አካባቢ ነው። ረጅም የልጅነትን ጊዜ ምናልባት ከሁለት ዓመት ጀምሮ እስከ አስራዎቹ ድረስ የኖርኩት ሜክሲኮ ቡናና ሻይ ህንፃ ያለበት ፊት ለፊት ነው። ቅልጥ ያለ መንደር ነበረ። የቀበሌ ቤት ውስጥ ነበር የምንኖረው። አባቴም እናቴም የመንግስት ሰራተኞች ነበሩ። ስድስት ልጆች አሏቸው ከጎረቤት ጋር ሽንት ቤት እየተጋራሽ ከጎረቤት ጋር እንጀራ እየተቀባበልሽ ልጄን እያየህልኝ ብለሽ ለሰው በምትሄጅበት ዘመን ነው ያደግኩት ና አብዛኞቹ በኔ እድሜ የሚገኙ ኢትዮጵያውያን ያሳለፉትን መደበኛ ብዙም ለወሬ የማይበቃ ግን ደስ የሚል የልጅነት ጊዜ ነው ያሳለፍኩት። ግን ምናልባት ከዛ ውስጥ አሁን ላለሁበት ማንነት ያስተዋጽኦ አድረገው ብዬ የማየው በታሪክ የተሞላ ሰፈር ውስጥ ነው ያደኩት። ለጽሁፍ ኮ በጣም ስለሚረዳ ወሳኝ ነው። በጣም በጣም ከጋሽ ኪሮስ አለማየው አንድ ዘፈን ጋር የተለየ ታሪክ አለሽ። የተለየ ሶስተኛ ክፍል ሆኜ ርዕሱን ማበላሸት አልፈልግም። አንጓ ይፈሰስ። ኪሮስ አለማየው ሁላችንም የምንወደው ተወዳጅ የትግርኛ ሙዚቃ አቀንቃኝ ነው። ነብሱን ይማር። ሶስተኛ ክፍል እያለሁ አጋዚያን የሚባል ትምህርት ቤት ነበር መማሪያ። ሜክሲኮን ያደኩት አላልኩሽም? አጋዚያን ቁጥር አንድ ይባል ነበር በጊዜው። እዛ ሶስተኛ ወጣሁ፣ ሶስተኛ ክፍል እያለሁ እና የዛ ጊዜ ከአንድ እስከ ሶስት የወጣ ተማሪ ደግሞ ይሸለማል። የወላጆች ቀን ይዘጋጅና የወላጆች ቀን ወላጅ ይዘሽ ሄደሽ በክብር የምትሸለሚበት ቀን ነውና፣ በሕይወቴ እንኳን ሶስተኛ ለወጣ የደረጃ ተማሪ ሆኜ አላቅም። ከፍ ያለ ነው ቀን ይሄ። ዝም ብሎ መሀል ላይ የሚዋል ተማሪ ነበርኩ ከዛ በፊትና ትልቅ ነገር ስለነበረ አባቴ መጣ። ፊቱ ላይ የነበረው ኩራት እዚህ ላይ ያለና ከኪሮስ ጋር የሚገናኘው እንዴት ነው? በዛ ሰዓት እኔ በሚሸለምበት ሰዓት እና አባቴ እኔን በኩራት በሚያይበት ሰዓት ያ ሙዚቃ ተከፍቶ ነበርና ያችን ጊዜ የሆነ በቃ ቁጭ አድርጎልኛልና ሙልክ ሙዚቃውን ስሰማ ሁሉ ጊዜ ወደ ሶስተኛ ክፍል ተማሪነቴና የአባቴ ፈገግታ፣ አባቴ አሁንም በህይወትም ስለሌለ ያችን ጊዜ ስለሚያስታውሰኝ በጣም በጣም የሆነ እንዴት ነው? ተሳፍረሽ እንደመመለስ ነው። ሙዚቃውን ስሰማ ተሳፍሬ ወደዛ ጊዜ ነው የሚሄደውና ያ ፍቅር አለ ለሙዚቃ። ወደዚህ መጽሐፍ እንመለስ። እዚህ መጽሐፍ ላይ በምስጋና ገጹ ላይ ባለቤትሽን አመስግነሻል። ባለቤትሽ የጽሁፍ ስራ ውስጥ ያሉ ሰው ናቸው ደራሲ ናቸው አንተ ስለዚህ እንዴት ነው በድርሰት ውስጥ ያሉ ጥንዶች ቤታቸው ውስጥ ምንድን ነው የሚሆነው አሁን የጋራ ጽሁፍ ሲኖር ምንድን ነው የሚከናወን አንድ ሰው ምን አለን መሰለሽ ሁለት ድሀ አንድ ቤት አይከብድም ወይ ያው ደራሲ ዳ ነው ወይ እ ባለቤቴ የስነ ጽሁፍ ምሩቅ ነው። ቋንቋና ስነ ጽሁፍ ምሩቅ ነው። የመጀመሪያ መጽሐፉን ያወጣው ግን ገና የዛሬ አመት አልሞላውም። ሐምሌ ሐምሌ ላይ ባለፈው አበረሽ ፈራው አቢ ነው ነው ይባላል ይባላልና ለረጅም ጊዜ እኔን ስራዎች በአርቶት ሲያገዝ ያበረታኝ ቆይቶ ሀሳቦች ይሰጠኛል። ስለዚህ ለምን አጽፊ ምን ተንኳለ ለዚህ ታሪክ እና እንደሚጽፍ መጻፍ እንደምችል እናቃለና እስቲ ኛ አምስት ጻፍኩኝ አንተ ደግሞ አንድ ጻፍ አልኩት። እንደዋዛ እንደዛ እንደዛ ተጀመረና፣ የበርበሬ ያለው ነፋስ የሚባል የአጫጭር ልብ ወለድ ታሪክ በጣም ቆንጆ መጽሐፍ ነው። እንግዲህ ባሏ ስለሆነ ነው ሊሉ ይችላሉ ሰዎች፣ ግን ቆንጆ መጽሐፍ ነው አበረከተና ሳናስበው የሆነ ነገር ነው። በተለይ እሱ ወደ ህትመት መምጣቱ ደስ ይላል። በጣም ደስ የሚል ነገር ነው አንድ ቤት ውስጥ ሁለት ደራሲ መኖሩ። አንደኛ ሁለታችንም የራሳችን ሌላ ስራ አለን። ይሄ ብቻ አይደለም ህይወታችን፣ እሱም ሌላ ዘርፍ በጣም የተሳካለት ባለሙያ ነው። ጥሩ ስራ ይዞ ይሰራል። እኔም ደግሞ እንደዚሁ እንዳልኩት ሌላ ስራ ሰራለሁ። ይሄኛው እንደ መዝናኛችን ነው ለሁለታችን፣ ከዝንባሌ ተነስቶ ወደ መዝናኛነት፣ ከዚ ደግሞ የነጻነት ስፍራችን ነው። ድርሰትና እንደምንጋራው አንድ የነጻነት ስፍራ ነው የምቆጥረው። እኛ ብቻ የምንሄድባት ቦታ ናት። ድርሰትና አንድ በሀሳብ እንረዳዳለን። አርትኦት ላይ በተለይ ደግሞ ይሄ በጣም ጨካኝ የሆነ ግምገማ የሚሰጠኝ ሰው እሱ ነው። ብዙ ሰው ምን ይመስለዋል? አይ እሱ ስለሚወድሽ ሁሉ ነገር ያሳልፋል ብሎ ያስባል። የሚወደኝ ባሌና የኔን ድርሰት የሚያርመው ባሌ ሁለት ሰዎች ናቸው። በቃ ሌላ ሰው ነው የሚሆነው እና ምን ሆነሽ ነው ይሄን ምናምን ብሎ የሚጥላቸው ድርሰቶች አሉና፣ በጣም እንደውም ከሁሉ ሰው የከፋ ትችት የሚሰጠው ስራዬ ላይ እሱ ነው። ለምንድን ነው እንዲህ የምታደርገው ስለው አሳልፌ ልሰጥሽ ስለማልፈልግ ነው ስለዚህ ሌላ ሰው እንዲናገረኝ ሳይሆን በሱ ደረጃ ማድረቅ የሚችለውን ነገር አድርቆ አሳልፎ ላለመስጠት ነው የሚሞክረውና እኔም ከሱ ተውሼ እንግዲህ አንተ በገረፍከኝ አርጩሜ እኔም ልግረፍ ብዬ እንደዚሁ በጣም ትችት መጀመሪያ ምንሰጣጠው እኛንን፣ ከዛ በኋላ የተረፈውን ደግሞ ሌሎች ሰዎች አይተው ደግሞ ሲሰጡን እንዲነው እንዲነው የምንለውን ነገር እንወስዳለን ነው ሌላ ዓለም ውስጥ ይከታል። ቆንጆ ቆንጆ ህይወት ነው ያለን። ይሄ ደግሞ የበለጠ ቆንጆ ቶታል ብዬ አስባለሁ። በጣም ደስ ይላል። አንድ መጽሐፍ አንብበሽ ከሆነ ሰው ጋር ካነበበ ሰው ጋር ቁጭ ብለሽ ማወያየት ብትፈልግ ትችላለሽ። እና ይሄንን ራሱ በቀላሉ ማግኘት እና ያ ጊዜ ራሱ የሚጨምረው ነገር አለ ለዛኛው። ባለቤቴ ለነገሩ ከድርሰት ባሻገር የነፍሴ ክፋይ ነው። በጣም ተመሳሳይ ሰዎች ነንና በጣም ደስ ይላል። ደስ ይላል። አንዳንድ ለምሳሌ ግዑዝ ነገር አንቺ መጽሐፍ ውስጥ ሲናገር የምናይበት አለ። ለምሳሌ የአልቤርጎ ስህተት ላይ አልጋ እንግዲህ የራሱን ትዝብት ሲናገር እናያለን። የበቅሎ ኩነኔ ላይም በጣም የወደድኩት ጽሑፍ ነው። በነገርሽ ላይ አመሰግናለሁ፣ በጣም ስለምወደው አዎ፣ በጣም ደስ ይላልና፣ ቆይ እንደውም ትንሽ ነገር እናንብለታለን። ግን ስለነዚህ ማለት ከእንደው ከሰውኛ ነገሩ ውጥት ያለውን ነገር እንደው አናጋሪ ጽሁፎችን የመጽሐፍ ሐሳቡ ሐሳቡና ፍላጎቱ እንዴት መጣ እንጂካ? ከልጅነት ጀምሮ በተለይ እነ ለምሳሌ ተረቶችን ስናነብ ወይ ደግሞ እንደ ነፋስና ብርጭቆ አይነት ነገሮችን ስናነብ ነው ያደግነው። የተማርነው በእንደዛ አይነት ትርክትና ታሪኮች ነው እና ግዑዝን ማናገር በጣም በእኛ የስነ ጽሑፍ ታሪክ ውስጥ ረጅም ጊዜ የቆየ በተለይ ደግሞ ለማስተማሪያነት ለልጆች፣ ለወጣቶች ማስተማሪያነት የምንጠቀመው ነገር ነውና እሱን ወደ ድርሰት ማምጣትም ላይ እኔ አይደለሁም የመጀመሪያው ሰው ብዙ ሰው አድርጎታል። ሁል ጊዜ የሚያስደስተኝና የምወደው ነገር ስለነበረ ለመጀመሪያ ጊዜ እዚህ መጽሐፍ ላይ ሞክሬዋለሁ። እንዳልሽው የአልቤርጎን ስህተት ባነሳ ከሶስት አንጻር ነው የተጻፈው። በቅርጽ ደረጃ ስለ ጥንዶች ነው ታሪኩ፣ ሁለት ወንድና ሴት ናቸው። አልቤርጎ ሄደው ስለሄዱ ወንድና ሴት ነው። እሷ የራሷ ስሜት አላት ስለተፈጠረው ነገር፣ ወንዱም የራሱ ስሜት አለው ስለተፈጠረው ነገር። እዛ ደግሞ ገለልተኛ አይን ቢኖር ጥሩ ነው። ምክንያቱም ሁሉም እንግዲህ በስነ ጽሁፍ ውስጥ ብዙ አይነት አጻጻፍ አለ አንድ ሰው ታሪኩን ሲነግረን ራሱን እያሳመረ ራሱን እያንቆለጳጰሰ ሰውን እያንቋሸሸ ነው የሚል አጻጻፍ አለ። ፈረንጆች አንሪላይብል ናሬተር የሚሉት ይህ ሰውዬ ግን የሆነ ነገር ደብቆኛል እያልሽ የምትሰሚው አይነት የራሱን የራሱን ብቻ የካበ የሚያወራ ሰው ክፍተት እየተወ እሷም ብቻ እያንቋሸሸ የሚያወራለ እሷም ደግሞ እንደዛ ውናት አይደለ እንዲያደረገኝ እንዲያደረገኝ ብላ ደግሞ ስለ ራሷ ታወራለች። የተፈጠረው ነገር ግን አንድ ነው። ስለዚህ ገለልተኛው አካል ማን ነው እዚህ ላይ ሊናገረን የሚችል ብዬ ሳስብ፣ ደራሲ ሆኜ መግባት እችላለሁ። እኔ እንደ ደራሲ ይሄን የተፈጠረው እኔ እንዳየሁት ልል ችላለሁ። ግን ከዛ የበለጠ ደስ የሚል ሌላ ነገር ባረግስ ብዬ ሳስብ፣ አልጋው ለምን አይናገር? ምክንያቱም ያያቸው ብቸኛ ጉዝም ቢሆን ነገር አልጋው ነው። ስለዚህ አልጋው ደግሞ ስለተፈጠረው ነገር ነገረን እና እንደውም እሱ ደግሞ ሰፋ አድርጎ ከእሷና ከእሱ አልፎ ስለ ሌሎች ጥንዶችም ስለሚመለከተው ስለሚታዘበው ነገር ያው አልጋው አደለ ትልቁ ተዋናይ በአልቤርጎ ውስጥ ነገረን ማለት ነውና ብዙ ሰዎች እንደወደዱት ነግረውኛል። ምክንያቱም በዚህ መልኩ ስለማናስበው ነገሮችን እና አልጋይም ፈራሁትም ያለሰዋል ምናስብ ነበር ታል ሳ አንድ ታሪክ ሁለት ገጽ አለው ነው የሚባለው የዚኛውና የዛኛው እና ሶስተኛ ታዛቢ ገጽ ሊመጣለት ነው እንደማለት ነው እያልኩኝ ነበረ። ሰ የበቅሎ ኩነኔ ላይ ያው ተመልካቾቻችን ከርዕሱ ሊገምቱ እንደሚችሉት በቅሎዎች ናቸው። በቅሎ ነው የሚያወራው፣ በዋነኝነት ከበቅሎ አንጻር የተጻፈ ታሪክ ነው። በጣም ነው ደስ ያለኝ ስለወደድሹ እሱን ታሪክ ምክንያቱም ከአርባ ሰባት ወታ እኔ ያላበላልጥ ምናምን የምል ደራሲ አይደለሁም እንደ ልጅ ነው እንደዚህ አይደለም፣ አበላልጣለሁ ድብን አርጌ ነው ማበላልጠው። የበቅሎ ኩነኔም በጣም ነው መወደው እና ለእኔ ከጻፍኩትም በኋላ በየቀኑ ሳየው አዲስ ትርጉም የሚሰጠኝ ታሪክ ነው እና እንግዲህ ሌሎች ሰዎች መጥተው ቤተስፋ ላይ ሙሉ በጣም ደስ ይላል። ግን ትንሽ እናንብብልሽ። እሺ፣ እሺ። በእርግጥ በእማዬ በኩል እንዳሉት አጎቶቼና አክስቶቼ፣ እንደነሱ ልጆችና ሌሎች የእሷ ዘመዶች አልተለኩም። የእኔ ዘር የሚያድገውን ያክል ብቻ ረዘምኩ። አንጎሌ ግን ለእውቀት ክፍት ነበር። ደከመኝ ሳይሉ መስራትን፣ ከበደኝ ሳይሉ መሸከምን፣ ሰለቸኝ ሳይሉ መታገስን ተማርኩ። ውሎ ሲያደር የተፈጠርኩት ለዚህ መሆኑ ገባኝ። እናቴና ዘመዶቼ ለመሮጥ የተፈጠሩ ናቸው። የመሸምጠጥ ጉልበታቸው ከፍተኛና የማይፎካከሩት ነው። አባቴ እና ዘመዶቹ ደግሞ ለመሸከምና ለመቻል እምቢ ሳይሉ የመጫን ትዕግስታቸው የሚያስደምም ነው። እንግዲህ አዎ፣ የአህያና የፈረስ ልጅ ስለሆነ በቅሎ። በዚህ መጽሐፍ ውስጥ ብዙ ሰዎች አሉ አሁን እንደው የማንበብ እድል ቢኖራቸው ለምሳሌ እነ ትዕግስት ዋልተ ንጎስ ቢያነቡት ይመጣል። ትግስት አለች። እነ ሮፍናን አሉ፣ የጠቀሻቸው ሰዎች አሉ፣ በእውኑ አለም ያሉ ሰዎች አሉ። እውነት ነው። እንዴት መረጥሽ? ይሄን ነገር ማዋሀድ ፈለግሽ? እንግዲህ አንቺ ትምህርቱ ላይ በለጠ ከኔ ትበረች ያለሽ፣ በፈረንጆቹ አጠራር በፖስት ሞደርን ሊትሬቸር ውስጥ እውኑን አለም ከልብወለዱ አለም ማደባለቅ የተለመደ ነው ስለዚህ ገጸ ባህሪ ትስያለሽ ያቺ ገጸ ባህሪ ወይም ያ ገጸ ባህሪ የሮፍናንን ሙዚቃ ሊያዳምጥ ይችላል ስለዚህ ሮፍናንን እየሰማው ልትል ትችላለች ወይም ደግሞ ሞቅ ያለ ሌላም ነገር ልታወራ ትችላለች ስለዚህ ብዙ የሚያስከፋ ነገር አይመስለኝም እነ ትግስት ከታሪኩ ጋር የሚሄድ እና ከሳልሻቸው ገጸ ባህሪያት ጋር የሚሄዱ እስከሆኑ ድረስ አንችንም ልከትሽ ይችላለሁ የመቲ ፕሮግራም ላይ ሄዳ ብዬ ልጽፍ እችላለሁ። ምክንያቱም አንደኛ ይሄ እንትን የለም መስመር የለም በእውኑ ዓለምና ና በልብ ወለዱ ዓለም በአዲሱ አጻጻፍ። ሁለተኛ ደግሞ ዘመንንም መጽሐፍ ከሆነ ዓላማዬ እዚህ ላይ እንዳደረግኩት ከዚህም በፊት በእርግጥ አለ ዘመን ውስጥ በእውኑ ያሉ የመደበኛ ኢትዮጵያውያንን ታሪክ በሆነ መልኩ ሚነካኩ ሰዎች መግባት አለባቸው ብዬ አስባለሁ። እና ሙዚቃ እያዳመጠች ከምትይ የሮፍናንም ሙዚቃ እያዳመጠች ብትይ ምን ችግር አለው? ግን ላይ እንግዲህ ብዙ አለ እዛ ላይ ኃይሌ ገሪማ የሌለ ሰው የለም። እና እንደዛ ነው። ብዙ ጽሁፎች ላይ ሙዚቃ ተጠቅምሻል። አንድ ቦታ ላይ ሙዚቃ ርዕስ የሚመስልበት አለ። የሙዚቃው ሀሳብ ላይ ይመስገን በደል ይመስለኛል ፍራም ዜማ ላይ ሙዚቃ ተወጃለሽ። በጣም ስማም። ነፍሴ ነው በጣም ነፍሴ ነው በጣም በጣም የምወደው ምናልባት ከ ከመጽሐፍ በላይ ነው ሙዚቃ የምወደው እውነቱን ብነግርሽ በጣም ነው የምወደው ሙዚቃ። ሙዚቃ ሳላዳምጥ መዋል አልችልም። ሳላነብ እውላለሁ ብዙ ቀን፣ ሙዚቃ ያላዳመጥኩበት ቀን ግን አላስታውስም። ማዝኝ እንኳን ሙዚቃ ነው የማዳምጠው። ምርጫዎችን ማቆጭ ይችላል ወይ ጠይቅ ሰፊ ነው። በጣም እንደው ከሁሉ አስበልጭ የሚወዳቸው ቴዎድሮስ ታደሰ፣ ጂጂ፣ ሲራወቀ ግራዲስ ነቃ ጥበብ ካንጋፋዎቹ፣ ከአዲሶቹ ወይም ደግሞ ቀረብ ካለው ዘመን ደግሞ ዘሩባቤል፣ ዳዊት ጽጌ ወደ ኋላ ደግሞ ብመለስ እነ ዳዊት መለሰ እንደዛ እንደዛ እያልኩኝ ያዳምጣለሁ። ከዛ ደግሞ ቋንቋን ማለረዳውንም የሀገሬንም የዓለምንም ዘፈኖች ሰማለሁ። በጣም ነው ወደው ሙዚቃ። ዥዋ ዥዌ በጣም ቆንጆ መጽሐፍ ነው። ሕይወት በጣም እናመሰግንሻለን። እኔ ጥያቄ ጨርሻለሁ፣ ግን ከዚህ መጽሐፍ ጋር በተያያዘ ማለት የምትፈልጊው ነገር ካለ መጨረሻ። እሺ አመሰግንሻለሁ መጀመሪያንቺን ስለጋበሽኝና ከተመልካቾች ስላገናኘሽኝ ማመስገን ፈልጋቸው ሁለት ሁለት ሰዎችን ብጠቅስ ደስ ይለኛል። አንደኛው ባለቤቴ ነው፣ ሁል ጊዜም ባመሰግነው ስለማይበቃ። ሁለተኛ እዚህ መጽሐፍ ላይ ደግሞ በተለየ ሁኔታ ለመጀመሪያ ጊዜ በአርቶት ስራ ያገዘኝ ደራሲ ዮርዳኖስ አልማስ ሰይፉን ማመስገን እፈልጋለሁ። በመጨረሻ አንባቢዎች ማመስገን እፈልጋለሁ። ትንሽ ያዝለቀቅ ነኝ እኔ ብዙ ነገር ላይ በተለይ ማህበራዊ ሚዲያ ላይ አንድ ሰሞን በጣም እመጣለሁ፣ ሶስት አራት ታሪክ በሳምንት እጽፋለሁ። አሁን ሰሞኑን አንዳንዴ ደግሞ ለአራት አመት ላርነው ይችላል። ነው ግን አዎ፣ ተስፋ ሳይቆርጡብኝ የታባቷ ሳይሉ እስከ ዛሬ ድረስ ድርሰቶቼን ስለሚያነቡ፣ መጽሐፌን ስለሚገዙ እጅግ በጣም ላመሰግናቸው እወዳለሁ። በጣም እናመሰግናለን። የመሰናበቻ ሙዚቃ ከዘሩባቤል ልጋብዘልሻንድ በጣም ደስ ይለኛል። ዜድ ስጥልን ስለመጣሽ አመሰግናለሁ። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ጊዜ ይህንን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ